ጤና ይስጥልን ተመልካቾች፣ እንደምናምሽታችኋል። ለኢትዮጵያም ሰባት ወደያዝናቸው የስፖርት ጉዳዮቻችን አለፍን። ሲንቄ ባንክ አጋራችን ነው እናመሰግናለን። ከስፖርት ዜናዎቹ ጋር ሰለሞን አባቡ አብሬያችሁ እቆያለሁ። ኢትዮጵያ በአፍሪካ የመጀመሪያ የሆነውን የከተማ የብስክሌት ውድድር እንደምታዘጋጅ የኢትዮጵያ ብስክሌት ፌዴሬሽን ይፋ አደረገ። ውድድሩ መጋቢት ወር ላይ ይካሄዳል የተባለ ሲሆን ከ25 ሀገራት የተውጣጡ ከ110 በላይ ብስክሌተኞች ይሳተፉበታል ተብሏል። በአዲስ አበባ ከተማ በሚደረገው የተራራ ላይ ውድድር ከአውሮፓና ከአሜሪካ ብስክሌተኞች እንደሚሳተፉበትም ፌዴሬሽኑ አሳውቋል። ለብስክሌት ውድድሩ የዝግጅት ስራዎች መጀመራቸውን የተናገሩት የኢትዮጵያ ብስክሌት ፌዴሬሽን ፕሬዝዳንት ወንድሙ ኃይሌ ዓለም አቀፉ የብስክሌት ማህበር በመጋቢት ወር የሚያካሄደውን መርሃ ግብር በውድድር ካላንደር ውስጥ እንዳስገባውም ገልጸዋል። የብስክሌት ማህበር የውድድር መርሃ ግብር ላይ የገባው በኢትዮጵያ ታሪክ ለመጀመሪያ በአፍሪካም ታሪክ ለመጀመሪያ የከተማ ማውንቴን ባይክ ውድድር ወይም ሲቲ ማውንቴን ባይክ ኢትዮጵያ ታስተናግዳለች። የሚመጣው መጋቢት ላይ ወይም ማርች ላይ ኢትዮጵያ የዓለም አቀፍ ውድድር ታስተናግዳለች። በዚህ ውድድር እስከ 110 ተጫዋቾች ይጠበቃሉ። ከ25 አገሮች በላይ የአውሮፓና የአሜሪካ ሀገር ይሳተፋሉ። ውድድሩ የሚዘጋጀው በአዲስ አበባ ከተማ ነው። የጎዳና ውድድር ሳይሆን የሲቲ ማውንቴን ባይክ የሚባል የውድድር አይነት ነው የሚደረገውና ስለዚህ ለዚህ ቅድመ ሁኔታዎች ዝግጅት ስራዎች በእኛ በኩል ተጀምረዋል። መንግስት አውቆታል። ዓለም አቀፍ ብስክሌት ማበሪ ቅና አድርጎ ሰጥቶናል በዛው ካላንደር ላይ አስገብቶታል። ስለዚህ የውድድር ፊት ለፊት የሚናካየት የሚሆነው ና በሌላው በኩል በቅርቡ በሩዋንዳ በተካሄደው ዓለም አቀፍ የብስክሌት ውድድር የሳተፈችው ኢትዮጵያ ትልቅ ውጤት አስመዝግባ መመለሷን ፕሬዚዳንቱ ተናግረዋል። በሩዋንዳ ኪጋሊ ለዘጠኝ ቀን በደረገ ውድድር በድብልቅ ሪሌ ኢትዮጵያ ከአፍሪካ አንደኛ ከዓለም አስረኛ ደረጃን ይዛስ ታጠናቀቅ። በጎዳና ውድድር ደግሞ በተመሳሳይ ከአፍሪካ አንደኛ ከዓለም ሰባተኛ ደረጃ በማግኘት ውድድሩን ማጠናቋም ተገልጿል። የውድድሮቹ አይነቶች በኢንዲቪጁዋል ታይም ትሪያል ወይ የግል ሰዓት ሙከራ፣ የሮድ ሬስ የጎዳና ውድድርና ሪሌ ወይም ደግሞ ሚክስድ በወንድም በሴትም ነው ውድድር ላይ ነው የተሳተፍነው በዚህ በተሳተፍንባቸው ውድድር ላይ በሚክስድ ሪሌ ከአፍሪካ አንደኛ ከዓለም አስረኛ በመሆን ማጠናቀቅ ችለናል። ከዚህ በፊትም እንደተገለጸው ሮድ ሬስ ላይ አንደኛ ከአፍሪካ አንደኛ ከዓለም ሰባተኛ በመሆን ይህንን ውድድር ለማጠናቀቅ ችለናል። ኢንዲቪዋል ታይም ትራያሎች ላይም ተወዳድረናል። እንደዚሁ ከአፍሪካ አንደኛ ሆነን መጨረስ ችለናል። በ2005 የተሳካ የውድድር ዘመን ማሳለፉን ያሳወቀው የኢትዮጵያ ብስክሌት ፌዴሬሽን ህዳር ወር ላይ በኬንያ በሚደረገው የዓለም ብስክሌት ሻምፒዮና የሻለ ውጤት ለማስመዝገብ እንደሚሰራም አሳውቋል። በ2018 የኢትዮጵያ ፕሪሚየር ሊግ ዋንጫ ለማሸነፍ መዘጋጀቱን የመቻል ስፖርት ክለብ ገለጸ። ቡድኑ ተተኪዎች ላይ በትኩረት እየሰራ መሆኑንም ገልጿል። ሀብታሙ ካሴ ተጨማሪ አለው። የኢትዮጵያ ፕሪምየር ሊግ እንደ አዲስ ከተጀመረ ከ1990 በመለስ ባሉ አመታት አስር ክለቦች የሊጉን ዋንጫ አንስተዋል። ከፕሪምየር ሊጉ ሀያላን ቡድኖች መካከል መቻል አንዱ ቢሆንም ፕሪምየር ሊጉ ስሙን ከቀየረ ወዲህ ግን የሊጉን ዋንጫ ማንሳት አልቻልም። በ28 ዓመታት በዘለቀው የፕሪምየር ሊጉ ፍክክር ውስጥ መቻል ዋንጫ ያንሳ እንጂ በየጊዜው ትርጉም ያላቸው ውጤቶችን ሲያስመዘግብ ግን ተመልክተናል። ባለፉት ሶስት ዓመታት ደግሞ አላማው ዋንጫ ማንሳት ሆኖ እስከ መጨረሻው ድረስ ተፎካክሯል። ዘንድሮ በ2018 ቡድኑ እንደ አዲስ ተዋቅሯል። የመቻል ስፖርት ክለብ ዳይሬክተር ብርጋዴር ሚኒስትር ጄኔራል ኑሩ ሙዘይን እንደሚሉት በዚህ ዓመት ዋንጫ ለማሸነፍ የሚያስችለንን ስራዎች ሰርተናል ሲሉ ይናገራሉ። ከአሰልጣኝ ጀምሮ እስከ ተጫዋቾች በሙሉ አዳዲስ ነገር አድርገናል። ሁለተኛ በሴቶችም ቢሆን ከአሰልጣኝ ጀምሮ እስከ ተጫዋቾቹ መሰረታዊ ለውጥ ነው ያደረግነው። ይህ ያደረግንበት ምክንያት ምንድን ነው? መቻል እንደ ተላቅ ክለብነቱ ዘንድሮ ዋንጫ መምጣት አለብን ብለን ነው። አሁን ጅማሯችንም ጥሩ ነው። ለዚህም ስኬት ዋንጫ እንድናገኝ ደግሞ ዝም ብሎ በፍላጎት ስለማይሆን የተሻለ አሰልጣኝ የተሻለ ተጫዋቾችን ከሰራዊቱም ተወካይ የሆኑ አሉ፣ ከሲቪሉም በተለይ መቻል ማለት ያው የመከላከያ ሰራዊት ተወካይ እስከሆነ ድረስ ለተቋማችንም ገጽታ ግንባታ ለሀገራችንም ገጽታ ግንባታ በሚጠቅም መልኩ በርካታ ተጫዋቾችን አሰባስበናልና ዘንድሮ ዋንጫ ማምጣት አለብን ብለን እየሰራን ነው። ይህ ደግሞ በሴቶቹም በወንዶቹ መሰራቱን ነው የገለጹትም። በወንዶችም የኢትዮጵያ ፕሪምር ሊግ ለማንሳት ነው እቅዳችን፣ በሴቶችም በተመሳሳይ ነው። ለዚህ የሚሆን አሰልጣኝ ተጫዋቾችንም አሰባስበናል ይሄ ደግሞ ማቀናጀት ጊዜ የሚጠይቅ ቢሆንም ግን አሁን ባለው ሁኔታ ተስፋ ሰጪ ነገሮች ስላሉ ይህን አጠናክረን እንቀጥላለን። መቻል ባለፉት ዓመታት ሊጉን ማሸነፍ የሚያስችለው የተጫዋቾች ስብስብ ነበረው። ነገር ግን በቡድኑ ተጫዋቾች ውስጥ የሚታይ የፕሮፌሽናል አስተሳሰብ ላይ ጥያቄዎች ሲነሱ ይደመጣል። ክለቡ ለዚህ ምን ያህል ተዘጋጅቷል? እግር ኳስ መጫወት ማለት የራሱ ዲስፕሊን፣ የራሱ ሙያ የሚጠይቅ ስለሆነ ለዚህ የሚያበቃቸው መምሪያዎች የራሳችን ዲስፕሊን፣ የውስጥ ደንብ አለን። አንድ ተጫዋች ተቀጥሮ ቢመጣም ከሰራዊት የመጡትም ቢሆን የተቋማችን ውጤታማነት ለማረጋገጥ መስራት ያለበትን ነገር በድስምብሌ የማነ ስራዎችንም ትኩረት ሰጥተናል እና ዘንድሮ እንደ በፊቱ ይሆናል ብለን አንገምትም። ጥሩ ውጤት እናያለን። ካልሆነ በየጊዜው እየተከታተልን እርምጃም እየወሰን እያስተካከልን እንሄዳለን። የመቻል እግር ኳስ ቡድን በዝውውሩ በንቃት ተሳትፏል። ግን ደግሞ ታዳጊዎች ላይም እየሰራ መሆኑ ይነገራል። ለዚህም ለዘንድሮ ውድድር ታዳጊዎች ዋናውን ቡድን መቀላቀላቸውን ብርጋዴር ጄኔራል ኑሮ ሙዘይን ከኢትዮጵያ ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። በተለይ ታዳጊዎች ላይ ሁለት ፕሮጀክቶች አሉን አሁን አንደር 17 ከ17 ዓመት በታች ባለፈም ጥሩ ተፎካካሪ የነበረን ነው። ዘንድሮ ደግሞ ከአንደኛ እስከ ሶስተኛ መውጣት አለብን ብለን እነሱንም አሁኑ ጀምረን እያቀናጀን ነው። ከ ከሃያ በታች አንደር 20 የሚባሉትን በተመሳሳይ እንደ ክለብ እነሱንም እያሰባሰብን ነው። ስለዚህ ዋናው ቡድን ላይ ለምሳሌ ዘንድሮ ዋናው ቡድን ያመጣናቸው ከታችኛው አምስት ተጫዋቾች አሉ። ከአንደር 20 ላይ አምስት ተጫዋቾችን ወደ ዋናው ቡድን ያመጣናቸዋለን። ከአንደር 17ም ተመሳሳይ ወደ አንደር 20ም እናመጣቸዋለን እና የሚመጋገብ ዋናው ፕሮጀክቱና ተኪዎች ላይ እናትኩር ብለን ነው እየሰራን ያለነው። መቻል በአትሌቲክሱ ከአጭር ርቀት እስከ ረጅም ርቀት ብሎም የሜዳ ላይ ተግባራት ያሉትን ከ300 በላይ አትሌቶች የበለጠ ተፎካካሪ እንዲሆኑ እየሰራ መሆኑን ተገልጿል። የመቻል እግር ኳስ ክለብ ያለበትን የስታዲየም እጥረት ለመቅረፍም በዚህ ዓመት አዲስ አበባ ላይ ሁለት ስታዲየሞችን ለማደስ የዲዛይን ስራ ጨርሶም በቅርቡ የግንባታ ስራ ይጀመራል ተብሏል። ለኢትዮጵያ ስፖርት እድገት የትምህርት ቤቶችና የሰራዊት ቡድኖች ስፖርታዊ ውድድሮች የላቀ አስተዋጽኦ አላቸው ያንን የተረዳው የመቻል ስፖርትም በዚህ ዓመት ውድድሮችን በማጠናከር መልመላ እንደሚያደርግ ተገልጿል። ሰራዊት ለሁሉም ምንጭ ነው። ለምሳሌ አሁን ከዚህ በፊት ታሪክ እንደምናውቃቸው ከአበበ ቢቂላ ጀምሮ እነ ማሞ ወልዴ፣ ሌሎቹ ከመከላከያ ሰራዊቱ ፌስቲቫል ከተለያየ ለምሳሌ አሁን ዘንድሮ ጀምረናል በየኮሪደሩ ምዕራብ ምስራቅ ላይ የሰራዊቱ ውድድሮች እያደረግን ነው። በመሀከል ላይ እናደርጋለን። ይህን ካደረግን በኋላ ለእኛ የሚሆንም ለሀገርቱ የሚሆንም አትሌቶች ኳስ ተጫዋቾችን እናፈራለን ብለን ዘንድሮ ይህን እንደ እቅድ ይዘነዋል። እንግዲህ ከሌሎች ስራ ጋር ተያይዞ እቅዱን ለማሳካት በእኛ በኩል ቁርጠኛ የሆነ ዝግጅትም እያደረግን ነው። ተኪ ማፍራት የሚቻለው ደግሞ ብዙ ጊዜ እንደተባለው ከስቢላ ትንሽ ከህጻናት ፕሮጀክት ጀምሮ ነው። ሁለተኛ ከተለያየ ሰራዊት ክፍሎች በማውጣታ ስለሆነ ዘንድሮ ይህንን ውጤትማ እናደርጋለን ብለን ስራ ጀምረናል። 82 ዓመታትን ያስቆጠረው መቻል የኢትዮጵያ ሻምፒዮናን በተደጋጋሚ ያሸነፈም ቅድመ ፕሪምየር ሊግ የላላይ ውድድሩን ለ11 ጊዜ ሻምፒዮን የሆነም በአፍሪካ መድረክ ኢትዮጵያን ወክሎ በተደጋጋሚ የተሳተፈም እንደዚሁም በአትሌቲክሱ ዘርፍ ኢትዮጵያን በዓለም አቀፍ መድረክ ወክለው ሰንደቅ ዓላማው አከፍ ብሎ እንዲውለበለብ ያደረጉ ስመጥር አትሌቶችን ያፈራ ክለብ ነው። ዜና እረፍት። የቀድሞው የኢትዮጵያ ብሔራዊ ቡድንና በተለያዩ የአገራችን ክለቦች በድንቅ አቅም በግብ ጠባቂነት ያገለገለው ሳዳት ጀማል ከዚህ ዓለም በሞት ተለየ። ሳዳት ጀማል ከተጫዋችነት ዘመኑ ባሻገር የኢትዮጵያ ሴቶች ብሔራዊ ቡድን አሰልጣኝ ሆኖ ማገልገሉንም ህልፈቱን በድረ ገጹ ላይ ይፋ ያደረገው የኢትዮጵያ እግር ኳስ ፌዴሬሽን አሳውቋል። እንደ ፌዴሬሽኑ መረጃ የቀድሞ ተጫዋችና አሰልጣኝ ሳዳት ጀማል በህንድ ሀገር ሕክምናውን ሲከታተል በነበረበት ሕይወቱ ያለፈ ሲሆን አስክሬኑም በነገ ዕለት ወደ አዲስ አበባ እንደሚገባም ተገልጿል። ሳዳት ጀማል ለ22 ዓመታት በዘለቀው የእግር ኳስ ቆይታው ለ12 ዓመታት ያክል ለኢትዮጵያ ብሔራዊ ቡድን በግብ ጠባቂነት ሲያገለግል ሶስት የምስራቅና መካከለኛው አፍሪካ ዋንጫዎችን ከሀገሩ ጋር ማሳካትም ችሏል። በክለብ ደረጃ በኢትዮጵያ ቡና፣ መቻል፣ ሙገር ሲሚንቶና ሐዋሳ ከተማን ጨምሮ በተለያዩ ቡድኖች ተጫውቶ አሳልፏል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ለቤተሰቡና ለወዳጆቹ መጽናናትን ይመኛል። ወደ ውጭ የስፖርት ጉዳያችንን እናልፋለን። የአውሮፓ ሻምፒየንስ ሊግ ሁለተኛ ሳምንት ጨዋታዎች ዛሬም ቀጥለው ሲከናወኑ በጉዳቶች እየታመሰ የሚገኘው የአምናው የመድረኩ ሻምፒዮን ፔዤ ከሜዳ ውጭ ተጉዞ የላሊጋውን አሸናፊ ባርሶናን የሚገጥምበት ጨዋታ ትኩረትን አግኝቷል። ለመጀመሪያ ጊዜ ሻምፒየንስ ሊጉን ለማሸነፍ ያለመው የሰሜን ለንደኑ ክለብ አርሰናል በበኩሉ በሜዳው የግሪኩን ክለብ ኦሎምፒያኮስን ያስተናግዳል። ሞናኮ ከማንችስተር ሲቲ እና ዩቬንቱስ ከቬራ ሌሎች ዛሬ የሚጠበቁ የሻምፒየንስ ሊግ ጨዋታዎች ናቸው። እሱ ባለው ተሾመ ተጨማሪ አለው። በአዲስ የውድድር ቅርጽ ሁለተኛ ዓመቱን የያዘው የአውሮፓ ሻምፒዮንስ ሊግ ባሳለፍነው ሳምንት የ2526 የውድድር ዘመን መክፈቻውን አድርጓል። በሁለተኛ ሳምንት ዛሬ ምሽት ቀጥሎ ሲከናወን ስምንት ጨዋታዎችን ያስመልክተናል። በተጫዋቾች ጉዳት እየታመሰ የሚገኘው የወቅቱ የውድድሩ ሻምፒዮን ፒኤስጂ ከአምናው የላሊጋው አሸናፊ ባርሴሎና ዛሬ ምሽት አራት ሰዓት ላይ እጅግ ከባድ ፈተና ይጠብቋል። በአሰልጣኝ ሃንሲ ፍሊክ የሚመሩት ብሉግራናዎቹ በዘንድሮ የውድድር ዘመን አንድም ጨዋታ ለመሸነፋቸው እጅግ አስፈሪ ያደርጋቸዋል። ካደረጓቸው ስምንት ጨዋታዎች በሰባቱ አሸንፎ በአንዱ አቻ ተለያይተዋል። በአውሮፓ ሻምፒዮንስ ሊጉም ቢሆን በመክፈቻው ጨዋታው የእንግሊዙ ኒኳስል ዩናይትድን ወደ ጄምስ ፓርክ ተጉዞ ሁለት ለአንድ በማሸነፍ አስደሳች ጅማሮ አድርጓል። አሰልጣኝ ሃንሲ ፍሊክ የዛሬውን ጨዋታ በማሸነፍ በቻምፒዮንስ ሊጉ አስፈሪ ቡድን ይዞ መምጣታቸውን ማሳየት ይፈልጋሉ። የቀድሞ የባርሴሎና አለቃ ሉዊስ ኤንሪኬ ፒኤስጂን የመሩ ወደ ቀድሞ ቤታቸው ይመለሳሉ። አምና ኢንተር ሚላንን በመረምረም በታሪክ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ክብርን የተቀዳጀው ቡድናቸው ዘንድሮም የሚያቆመው ማንም የሌለ ይመስላል። በመክፈቻው ጨዋታ የጣሊያኑን ክለብ አታላንታን አራት ለምንም በሆነ ውጤት በማሸነፍ ዳግም ወደ መድረኩ የአምናውን ክብራቸውን ለማስጠበቅ እንደመጡ አሳይተዋል። ታሪክን እያሳደደ የሚገኘው የፈረንሳዩ ክለብ ፒኤስጂ በሻምፒዮንስ ሊግ መድረክ በተከታታይ ሶስት ጨዋታዎች ከአራት ግብ በላይ ያስቆጠረ ሁለተኛ ቡድን ለመሆን አቅዶ ወደ ሜዳ ይገባል። ነገር ግን ታሪክ በእርስ በርስ ግንኙነቶች ለስፔኑ ክለብ ቅድሚያ ይሰጣል። ባርሴሎና ከፒኤስጂ ጋር ባደረጋቸው አስራ አምስት ግንኙነቶች ስድስቱን አሸንፎ በአምስቱ ደግሞ ሽንፈትን ቀምሷል። ለመጨረሻ ጊዜ በተገናኙባቸው ሁለ ሁለት አጋጣሚዎች ሻምፒዮኑ ፒኤስጂ ሁለቱን አራት ለአንድ በሆነ ውጤት በማሸነፍ የበላይነቱን ይወስዳል። የባርሴሎናው ኮከብ ሮበርት ሎዋንዶስኪ ባለፉት ሁለት ጨዋታዎች ለቡድኑ ኳስን ከመረብ አገናኝቶ የነበረ ቢሆንም ግን ከፈረንሳዩ ክለብ ጋር በመድረኩ በአምስት ጨዋታዎች ተገናኝቶ በአራት መቶ ሀምሳ ደቂቃዎች ማስቆጠር የቻለው አንድ ግብ ብቻ ነው። በዛሬው ምሽት ፍልሚያ የሁለቱ ቡድኖች ጨዋታ ላይ ጉዳት ትልቁን ሚና ይጫወታል ተብሎ ይገመታል። በባርሴሎና በኩል ወሳኙ ብራዚላዊ የፊት መስመር ተጫዋች ራፊኒያ በጨዋታው በጉዳት ምክንያት የማይኖር ይሆናል። ነገር ግን በቦታው በኒውካስሉ ታ ሁለት ግቦችን ያስቆጠረው እንግሊዛዊ ተጫዋች ማርከስ ራሽፎርድ መኖሩን ተከትሎ የሚያሳስብ ጉዳይ አይመስልም። ምንም እንኳን ፒኤስጂ ጉዳት ላይ የነበሩትን ቪቲኒያና ኪቪቻ ክቫርስኬሊያን በሊጉ ከኦዥር ጋር በነበረው ጨዋታ ከጉዳት መልስ ቢያገኝም ግን የባላንዶር አሸናፊውን ወሳኝ የፊት መስመር ተጫዋቹን ኦስሜን ደምቤሌን ግልጋሎት በዚህ ጨዋታ ላይ የማያገኝ ይሆናል። ሁለቱ ትላልቅ ቡድኖች በአንድ ስታዲየም ጨዋታቸውን ምሽት አራት ሰዓት ሲል የሚያደርጉ ይሆናል። በሌላ በተመሳሳይ ሰዓት በሚደረግ ጨዋታ አምና በሻምፒዮንስ ሊጉ እስከ ግማሽ ፍጻሜ ተጉዞ በሻምፒዮ ሆኖ ፒኤስጂ ከውድድሩ ውጭ ሆኖ አርሰናል ባለ ትልቁን ጆሮ ዋንጫ ለመጀመሪያ ጊዜ ለማሸነፍ በሚያደርገው ጉዞ ዛሬ ምሽት በሜዳው ኤምሬትስ የግሪኩን ክለብ ኦሎምፒያኮስን ያስተናግዳል። ሁለቱ ቡድኖች በተገናኙባቸው 13 አጋጣሚዎች ስድስቱን የሰሜን ለንደኑ ክለብ ሲያሸንፍ፣ ስድስቱን ደግሞ ኦሎምፒያኮስ ያሸነፈ ሲሆን በአንዱ ደግሞ አቻ ተለያይተዋል። የሻምፒዮንስ ሊግ ጉዞውን ወደ ስፔን ተጉዞ አትሌቲኮ ቢልባውን ሁለት ለምንም በማሸነፍ የጀመረው አርሰናል በመድረኩ በሜዳው ባደረጋቸው ባለፉት 12 ጨዋታዎች በአንዱ ብቻ ነው የተሸነፈው። ኦሎምፒያኮስ በበኩሉ በ ቻምፒዮንስ ሊጉ እጅግ የተፈተነ ያለ ይመስላል። በመጀመሪያ ሳምንት ጨዋታውን ለመጀመሪያ ጊዜ በመድረኩ የተሳተፈ የሚገኘውን ፓፎስን ገጥሞ ዜሮ ለዜሮ በሆነ ውጤት ጨዋታውን አጠናቋል። በዚህ መድረክ ከሜዳ ውጭ ባደረጋቸው አስር ጨዋታዎች አንዱንም አላሸነፈም። ነገር ግን ወደ ለንደን በተጓዘባቸው የመጨረሻ ሶስት አጋጣሚዎች ኦሎምፒያኮስ አሸናፊ ሆኗል። በአርሰናል በኩል እሁድ ከኒውካስል ጋር በሊጉ በነበረው ጨዋታ ተቀይሮ ገብቶ ግብ በማስቆጠር ጨዋታውን የቀየለው ሚካኤል ሜሪኖ በቋሚነት ሊጀምር ይችላል ተብሏል። በጨዋታው የሚካኤል አርቴቶ ቡድን የካይ ሃቨርዝ እና ኖኒ ማዱኬን ግልጋሎት በጉዳት የማያገኝ ይሆናል። ነገር ግን አምበሉ ማርቲን ኦዴጋርድ ሙሉ በሙሉ ለጨዋታው ዝግጁ ሆኗል። በሊጉ እጅግ የተፈተነ የሚገኘው የፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በበኩሉ ምሽት አራት ሰዓት ላይ ወደ ፈረንሳይ ተጉዞ ሞናኮን ይገጥማል። በመክፈቻ ጨዋታው በክለብ ብሩጅ አራት ለአንድ የተሸነፈው ሞናኮ ከእንግሊዙ ክለብ ከባድ ፈተና ይጠብቋል። ወደ ቀድሞ አቋሙ የተመለሰ የሚመስለው ማንቸስተር ሲቲ ሁለተኛ የዘንድሮ የሻምፒዮንስ ሊግ ድሉን ለማስመዝገብ ይፋለማል። ጁቬንቱስ ከቪያሪያል ናፖሊ፣ ከስፖርቲንግ እንዲሁም ኒውካስተል ከዩኒየን ኤስጂ ዛሬ ምሽት ከሚጠበቁ ጨዋታዎች መካከል ናቸው። ተጨማሪ ዜናዎችና የአውሮፓ ሻምፒዮንስ ሊግ የውይይት ጉዳዮችን አካተን ምሽት ሁለት ሰዓት ላይ በቲቪ መዝናኛ እንጠብቃቸዋለን። ለቲቪ አምስባት ያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ምሽት ይሆንላችሁ።